ዳግማዊ አድዋ የካራማራ ድል ሀገርን ከጠላት ወረራት ጠብቆ በትውልድ የማስተላለፍ የኢትዮጵያውያን ደማቅ ታሪክ ማሳያ ነው። በካራማራ ድል ታሪክ የፈጸሙ ጀግና ኢትዮጵያውያን ያኔውን ታሪክ እየዘከሩ ለዛሬው ትውልድ መማሪያ የነበረውን ጦርነት ሂደትና ተሳትፏቸውን ለአሚኮ አጋርተዋል። አብዮት ከፋል አጠናቅሮታል። ቀጥሎ ይቀርባል። በትውልድ የታሪክ ቅብብሎች ሀገርን ከጠላት ወረራ ጠብቆ ከነ ሙሉ ክብሯ ለቀጣዩ ትውልድ ለማስተላለፍ መስዋዕትነት መክፈል ዘመን የማይሽረው ደማቅ የታሪክ አሻራን አስቀምጦ ማለፍ ዓለም ሁሉ ያወቀውና የመሰከረለት የኢትዮጵያውያን መለያችን ነው። ኢትዮጵያ በታሪኳ ከቅርብም ሆነ ከሩቅ በሚነሱ ጠላቶቿ ክብሯና ነጻነቷን የመደፈር ሙከራዎች ተደርገውባት በጀግኖች ልጆቿ ታላቅ ተጋድሎና መስዋዕትነት ከነ ሙሉ ክብሯ ዛሬ ላይ ደርሳለች። ለሀገር ክብር ከተፈጸሙ ተጋድሎዎችና ከፍ ብለው ከሚዘከሩ ታሪካዊ ድሎች አንዱ የካራማራ ድል ይጠቀሳል። የሶማሊያው ዚያድባሬ ኢትዮጵያን በመውረር ታላቋን ሶማሊያ የመመስረት ህልሙን ለማሳካት ኢትዮጵያውያን በውስጥ ጉዳዮቻቸው ተወጥረዋል፣ በሙሉ አቅማቸው ተዋግተው ድል ሊያደርጉ አይችሉም በሚል መልካም አጋጣሚውን ለመጠቀም በ1969 ዓ ም የወረራ ጦርነት ቢከፍትም በሀገራቸው ክብርና ሉዓላዊነት የማይደራደሮች ጀግኖች ኢትዮጵያውያን ካራማራ ላይ የዚያድባሬን ጦር ድል በማድረግ ዳግማዊ አድዋን ፈጽመዋል። በዚህ ጦርነት የተሳተፉት ጀግናው መጋቢ ሻለቃ ጌታቸው በያብል ደግሞ ከበርካታ ሕያው ምስክሮች መካከል አንዱ ናቸው። አያቴ ቶራሚ ዳቦ ነሐሴ 8 1928 ዓም የተደረገ ውጊያ ተዋግቶ ነው የተሸለመው። እና እኔ ሞራሌ ቀሰቀሰኝና ከሞት አውራጃ ተወራጃችን የአውራጃው አስተዳዳሪ መኪና ቢያጣ ቀጥታ ሰዴ ተሰበሰን ተሰዴ በግር ደብረ ወርቅ፣ ከደብረ ወርቅ በግር ቢቸና ከቢቸና በኋላ የአውራጃው ድርጅት ጉዳይ ጽፈት ቤት የሚባል ነበር። የደርጉ ያ ታጠቅ ጦር ሰፈር ወስዶ አስቀመጠን። ከዚህ አሸኛ የተደረገልን በቀጥታ ድሬዳዋ ገባን። መጋቢ ሻለቃ ባሻ ጌታቸው በያብል በጦርነቱ ከነበራቸው ጉልህ ተሳትፎና ወታደራዊ ኃላፊነት ባለፈ በሚገባው ልክ ባልተዘከረለት በዚህ ታሪካዊ ድል ሂደት የተፈጸሙ ጀብዶችን፣ የጀግኖች ተጋድሎ፣ የጦር አሰላለፍ ሳይቀር ከዘመናት ሳይሆን ከእለታት በፊት የተፈጸመ አስመስለው እንዲህ ይተነትኑታል የሰው ኃይላችን እኛን ለማጥቃት አንድ ለአምስት ነው ያዘጋጀ። ታንክ አንድ ለአራት እንዲጠቃ ነው የኢትዮጵያን ታንኮች እንዲጠቁ ያዘጋጀ። ዘመናዊ መድፍ የኛ አንድ የሱ 13 መድፎች እንዲያጠቁ ነው የተደረገ። የኛ መቶ አምስት መድፍ ብቻ ነው ያለን። ሌላ ጀነራል መድፍ 122 ሚሊ ሜትር መድፍ ኋላ ነው የመጣ። እንደገና ብረት ለበስ ተሽከርካሪ የኛ አንድ ለነሱ ደግሞ 13 ነው። ፋናርድና ቢያርም የሚባሉ ፈረፋንጓቸው በላውንቸር 30 ሴንቲሜትር ሰንጥቆ ካልገባ በቀር በሌላ ጤት የማይመቱ ብረት ለብሶች ናቸው። እንደገና መርከቦች በመርከብ ያን ጊዜ አሰብ ምጽዋ የኛው ስለነበረ አንድ ላንድን በመርከብ በዚህ አይነት አስተላለፍ ነበር። እነሱ ጋር የተሰለፍ ነው። በዚህ አይነት አስተላለፍ እንዳለ የኛ ኃይል የለንም፣ ይሄ ኃይል የለንም። ውጊያው ተፋፋመ። ከሐምሌ 21 እስከ የካቲት 24 ቀን ድረስ በነበሩት 8 ወራት ከፍተኛውን የመከላከል ውጊያ አድርገናል። ከፍተኛ የመከላከል ውጊያ ለአመታት አቅዶ ዝግጅት ሲያደርግ የቆየውና በውጭ ሀገራት የታገዘው እብሪተኛው የዚያድ ባሪ ጦር በቆራጥ ሀገር ወዳድ ኢትዮጵያውያን ድል ተደርጎ እንዲመለስ ያድዋ ድል መታሰቢያ ወቅት መሆኑ ሞራልና መነሳሳት እንደፈጠረም መጋቢ ሻለቃ ባሻ ጌታቸው በያብል ያስረዳሉ። ተኩባ አገር ሂዶ ሻለቃ መንግስቱ ኃይለማርያም፣ የኩባው መሪ ፊደል ካስትሮ ሩዝ የሚባል ሰው አለባብሱም እንደ እንደኔ እሱ ታላቅ ይሁን የታናሽ ሊሆን እንጂ እንደኔ አይነት ኮት የሚለብስ ነው። አብረው መጡ መጡ ድሬዳዋ ወረዱ ተባለ ወረደ ታንኮኞች አሰልፈልን የመኖች ደግሞ ሰሜን የመንት፣ ደቡብ የመን ቢኤም ይዘውልን መጡ። ከዚህ በኋላ ድሬዳዋ ቢሆን በሚሰማ ሰዓት መከላከል ወደ ማጥቃት ይቀርልን ሲል ሰላም አሰልፍ አደረገ የሐረርና ድሬዳዋ እኛ ደግሞ ተጎንነን አለ እስታሁን ተጎንነን አብረን እናልቃለን ብሎ ሲል በቀጥታ ማጥቃቱ ሊሰነዘር ዝግጅት ሲደረግ ያ 86ኛ ዓመት ይከበር ነበረ በ70 ዓመተ ምህረት የካቲት 23 ቀን ማለት ነው። የዚያ ዕለታ ያድዋው ገርላችን መጀመር አለበት ተባለ። የዚያው ዕለት ማታ የጠላትን ኢላማዎች በሙሉ ተነጣጠሩ። ይህን የሰፈረበት የካቲት 23 ማታ ያድዋው ባለት ነው። 24 መፈርጠጥ ጀመረ። 25 አባረ ባለው ተባለ። የሻለቃው ምድብ 500 ሰው ነው። በዚህ በ8 ወር ውጊያ 17 ሚሊሻዎች ብቻ ቀርተናል ከኛ ክፍለ ጦር 94ኛ ብርጌድን ያለሁበት አሊ በርኬና እኔ ያለንበት ብርጌድ በፊቅ ወረዳ፣ በሰገግ ወረዳ፣ በለጋህመድ ወረዳ፣ በደገሃቡር አውራጃ በሸኮች ወርደን ቀብረ ዳህር እንድን ተደረገ። የአባቶቻችን ተጋድሎ የሀገር ወዳድነትና ለሀገራዊ ጉዳይ አንድነትን አጠናክሮ በጋራ መታገል የዛሬው ትውልድ ሊማርበትና ሀገርን አስቀጥሎ የማስተላለፍ ኃላፊነቱን ሊወጣ እንደሚገባ ማሳስበዋል።